ቅድስት ቤተ ክርስቲያን በየዘመኑ ሁሉ ከሚነሱ ታሪክንና ቅርስን ከሚያወድሙ ኢአማንያን በክርስቶስ ቸርነት እያለፈች የቀጠለች ናት። እንደ ሀገር በቱሪስት የሚጎበኙ ትልልቅ ሀብቶቻችን ከሆኑ ስፍራዎችና ታሪኮች መካከል አብዛኛው ቅድስቲቱ ቤተ ክርስቲያን ያለመታከት ጠብቃ ያቆየቻቸው ናቸው ቢባል ሀቅነቱ ሚዛን ይደፋል። ሰላም ክቡራን ተመልካቾቻችን፣ በዛሬው ዝግጅታችን የታሪክ ማህደር የሆነችው ቅድስት ቤተ ክርስቲያን ካሏት ሀብታት መካከል አንዱ የሆነውን በመንበረ ፓትርያርክ ጠቅላይ ቤተ ክህነት ግቢ ውስጥ የሚገኘውን ቤተ መዘክር እናስጎበኛችኋለን። አብራችሁን ቆዩ። እንኳን በደህና መጣችሁ። ይህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ታሪካዊ ቤተ መዘክር ነው። እኔ ሊቀ ኅሩያን ሽመልስ ሀብተ ጊዮርጊስ ይባላለሁ። የዚህ ሙዚየም አስጎብኝ ነኝ። ይህ ቤተ መዘክር በዚህ አይነት መልኩ የተዘጋጀው በ1996 ዓመተ ምሕረት ነው፣ ግን ደግሞ ቤቱ ለመንበረ ፓትርያርክ፣ ለቅዱሳን አባቶቻችን መኖሪያነት ሲያገለግል የነበረ ነው። ግብፃውያን ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተመድበው ሲመጡ አባቶች የሚያርፉበት ቦታ ነው። በ1874 አካባቢ የተሰራ ቤት ነው። በዚህ አይነት መልኩ ለሙዚየምነት የተዘጋጀው ግን በ1996 ዓመተ ምሕረት ነው። በውስጡ ብዙ ታሪካዊ፣ ሃይማኖታዊ፣ አገራዊ የሆኑ ቁሳቁሶችን ይዟል። እነዛን ወደ ውስጥ ስንገባ የምናያቸው ይሆናል። አብራችሁን ቆዩ። እኔ ወደ ላይ እወጣለሁ። ተከተሉ። ቅዱሳት ስዕላትን የምናይበት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የስዕል አሳሳል የራሱን የቻለ መልእክት ማስተላለፊያ ነው። የሆነ ሆኖ ከዚህ ጋር ነው የምንጀምረው። እንደምታውቁት ስዕላት ከቃላት በላይ ከሺ ቃል በላይ ስዕላት ያስተምራሉ። በተለይ ለህፃናት፣ ማንበብ ለማይችሉ ሰዎች የቀድሞ እናት አባቶቻችን መልእክት የሚያስተላልፉበት በስዕላት ነው። እንደምናየው እዚህ ጋር ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች የሚል ቅዱሳት መጽሐፍት የሚነግሩን በተለይ መጽሐፍ ቅዱስ ላይ ከአርባ ጊዜ በላይ ተጠቅሳ ያለች ኢትዮጵያችንን የምንገልጽበት ነው። እጇን ወደ እግዚአብሔር ትዘረጋለች። ኢትዮጵያ ህዝቦቿ ወደ እግዚአብሔር ጸሎት ያደርጋሉ የሚለውን ለማሳየት ነው። ኢትዮጵያ እጆቿን ዘርግታ እግዚአብሔር ከሰማይ ይሰማታል። ቀስተ ደመና እናያለን። እንደገና ደግሞ የአክሱም ሀውልትን እናያለን፣ ፈለገ ጊዮንን የአባይንም ወንዝ እዚህ ጋር እናያለን እና ጠቅለል አድርገው የቀድሞ አባቶቻችን መልእክት የሚያስተላልፉበት በዚህ አይነት መልኩ ነው ማለት ነው። ወደዚህኛው ስዕል ስንመጣ ደግሞ እግዚአብሔር ለሙሴ አስርቱ ትእዛዛትን አስርቱ ቃላትን እንደሰጠው የምናይበት እና ሙሴ ከእግዚአብሔር ጽላቱን ሲቀበል ትእዛዛቱ የተጻፉበትን ያንን መልእክት የሚያስተላልፍ ነው። ወደዚህኛው ስንመጣ በመጽሐፈ ነገሥት ቀዳማዊ ምዕራፍ አስር ላይ የምናገኛት ንግሥተ ሳባ ኢትዮጵያዊት የሶሎሞንን ጥበብ ለመመልከት ወደ ኢየሩሳሌም ሄዳ ነበረ። ወደ ኢየሩሳሌም ስትሄድ እጅ መንሻ ይዛ ሄዳ ነበረ። ያንን መልእክት ለማሳየት ነው። ያንን የሚያሳይ ስዕል ነው። ወደዚህኛው ስዕል ስንመጣ የምናገኛቸው ሰባሰገልን የጥበብ ሰዎች የሚባሉ ሰባሰገል፣ ጌታ በተወለደ ጊዜ እጅ መንሻ ይዘው በቤተልሔም ወርቅ፣ እጣን፣ ከርቤ ይዘው ቀርበዋል፣ አቅርበዋል። ከሶስቱ ሰባ ነገስታት መካከል ሶስቱ ይሄ ጠይሙ ሶስተኛው የምናየው ንጉሥ ባዜን ነው ይላል። ታሪክም አለው። እጅ መንሻ ይዘው የወርቅ እጅ መንሻ ይዘው ጌታ በተወለደ ጊዜ ከሄዱት መካከል አንዱ ንጉሡ ኢትዮጵያዊ ነው የሚያሰኘው ይሄ ነው። በጥበበኞቹ በኮከብ ተመርተው ጌታ በተወለደ ጊዜ እጅ መንሻ ይዘው ሄደዋል። አንዱ ይሄ ነው። ኢትዮጵያዊ ጃንደረባ ባኮስ ወይም ንግስት ህንደኬ ገንዘብ ያዥ የነበረ ወደ ኢየሩሳሌም ሄዶ ነበረ። ኢየሩሳሌም ሄዶ የኦሪቱን መጽሐፍ እያነበበ ባለበት ጊዜ ኢትዮጵያውያን መጽሐፍ ይመረምራሉና፣ እያነበበ ባለበት ጊዜ የኢሳያስን መጽሐፍ ነው የሚያነበው። መጽሐፈ ኢሳያስ ምዕራፍ 53 ላይ ያለውን ማለት ነው። የሐዋርያ ሥራ ምዕራፍ 8 ላይ የምናገኘው ታሪክ ነው ያለው። ባኮስ እያነበበ ባለበት መጽሐፉን እየተመለከተ በሸላቾቹ ፊት የሚለውን ታሪክ እያነበበ ሳለ ሐዋርያው ወደ እርሱ ይመጣል። ፊልጶስ የምታነበውን ታስተውላል ሆይ ሲለው፣ ተርጓሚ ሳይኖርልኝ እንዴት የሚተረጉምልኝ ሳይኖር እንዴት ይገባኛል ይለዋል። ከዛ ይተረጉምለታል። ከተረጎመለት በኋላ በሸላቾቹ ፊት ዝም ማለት የክርስቶስን መከራ እንደሆነ ከተረዳ በኋላ እንዳልጠመቅ የሚከለክለኛለ ወይ ይለዋል። አይ ወደ ውሃ ውስጥ አስገብቶ በመጀመሪያው በሐዋርያው ፊልጶስ የተጠመቀው ኢትዮጵያዊው ጃንደረባ ነው። ወደ ኢትዮጵያ ክርስትና ከዚህ ጊዜ ጀምሮ ገባ ይባላል። ክርስትናን ተጠምቆ ወደ ኢትዮጵያ መጥቷል። ከዚህም የምናየው ኢትዮጵያውያን ተርጓሚ እንደሚያስፈልገው ቅዱሳት መጽሐፍትን በአግባቡና በስርዓት መነበብ እንዳለበት የምናይበት ነው። እዚህ ጋር የምናያቸው ሌላኛው ፍሬምናጦስ አባ ሰላማ ከሳቴ ብርሃን ይባላሉ። የመጀመሪያው የኢትዮጵያ ሊቀ ጳጳስ ሆነው የተሾሙ አባ ሰላማ ናቸው ሌላኛው በወዲያ በኩል የምናያቸው ሁለት ወንድማማች ነገስታት አሉ አብርሃና አጽሃ የሚባሉ እነዚህ ሁለቱ ነገስታት ኢትዮጵያችንን በስርዓት ያስተዳድሩ የነበሩ ይመሩ የነበሩ ክርስቲያን ነገስታት ናቸው ወንድማማቾች በነገስታቱ ዘመን ነው አቡነ ሰላማም የነበሩት የክርስትና የመስፋፋት ዘመን በጎ ዘመን የሚያሰኘው በዚህ ጊዜ ነው። እንደምታውቁት ኢትዮጵያችን ዛሬም ድረስ ከውጭ የሚመጡ ስደተኞችን እጆቿን ዘርግታ ትቀበላለች። በተለይ በሃይማኖት ምክንያት ተሰደው የመጡ ከሱሪያ፣ ከአርመን ከዛም ተሰደው የመጡ ተስዓቱ ቅዱሳን ወይም ዘጠኙ ቅዱሳን የምንላቸው አሉ። ወደ ኢትዮጵያችን መጥተዋል። ወደ ኢትዮጵያ መጥተው ግዕዝን ተምረው ሃይማኖት ስርዓታችንን ዛሬም ድረስ አባ ገሪማን ሌሎችንም ገዳማት መስርተው ወንጌልን፣ ግዕዝን ተምረው ከጽር ከሱርስት እየተረጎሙ ያስተምሩ የነበሩ ናቸው። እዚህ የምናገኛቸው ንጉሥ ካሌብን ነው። በአክሱም ዘመን ይሄ ዘመን መነኮሳቱ ከመጡ በኋላ የመጣ የመስፋፋት ወንጌል የመስበክ ትልልቅ ስራ ጠላት ሲነሳባቸው እግዚአብሔርን አጋዥ አድርገው ድል ያደርጉ የነበሩ አባቶቻችን ያለን ንጉሥ ካሌብ በእግዚአብሔር ኃይል ይህንን ስራ ያደርጉና በኋላ ላይ ግን በመጣባቸው መከራ በደረሰባቸው ግፍ የተላለፉትን ብዙዎችን አይተው ሰው ዓለምን ቢገዛ ቢነዳ ነፍሱን ካጣ ምን ይጠቅመዋል የሚለውን ስላዩ ንጉሡ ካሌብ በኋላ ዘመን ወንጌል ተምረው እግዚአብሔርን አጋዥ አድርገው ሲያስተምሩ የነበሩትን ትምህርት እንደ ገዳማውያን አባቶቻቸው ገዳም ገብተው መንኩሰው ቤተ ክርስቲያን አሰርተው በዚህ አይነት ሁኔታ እንዳረፉ የምናይበት ነው። ንጉስ የነበሩት አጼ ካሌብ በኋላ ወደ ገዳም ገብተው ብህትውና መናኒ ሆነው እንደኖሩ እናያለን። ሌላኛው እዚህ ጋር የምናየው ታላቁ ኢትዮጵያዊ ሊቅ የዜማ እዝል፣ ግዕዝ፣ አራራ የተገለጠለት የኢትዮጵያው ሊቅ ቅዱስ ያሬድ እናገኛለን። የቅዱስ ያሬድ ዜማ የቅዱስ ያሬድ ዜማ እንደምናየው እንደምናቀው ነፍስን ወደ ሰማይ የሚመጥቅ ነፍስን ከእግዚአብሔር ጋር የሚያገናኝ ነው። እርጋታ ኖሮት የእግዚአብሔር መንፈስ ያለባቸው ሰዎች የሚሰሙት ዝቅ ባለ አይነት መልኩ ውስጥን የሚኮረኩር ስጋን የሚያነሳሳ ሳይሆን መንፈስን ከእግዚአብሔር ጋር የሚያገናኝ ነው። ስለዚህም ንጉሱ አጼ ገብረ መስቀል ቅዱስ ያሬድ እየዘመመ እየዘመረ ባለበት ጊዜ በተመስጦ ውስጥ ገብተው ስለነበረ በያዙት የነበረው በትረ መንግሥታቸው እግሩን ይወጉታል። እሱም አላወቀም። ደሞ እየፈሰሰ ነው። ቅዱስ ያሬድም በዝማሜ በጸሎት ዛሬ ላይ እንደዚህ አይነት መንፈስ ያላቸው ገዳማውያን አባቶቻችን ዛሬም በማህሌቱ በሌሊቱ አገልግሎት በሰዓታቱ ያሉት የሚረዱት ማለት ነው እና መንፈስን ከእግዚአብሔር ጋር የሚያገናኝ ነው። እንደዛ ሆኖ አልተረዳውም፣ አላወቀውም። በዚህ አይነት ዜማ ነው ዛሬም የተተኩት በዚህ አይነት ሁኔታ ይሄዳሉ። ከዛ አጼ ገብረ መስቀል ይሄንን ካዩ በኋላ ይደነግጣሉ። ምን ማድረግ አለብን? ይሄንን ዜማ ቤተክርስቲያኒቱን በማስፋፋት ትውልድን በመቅረጽ በማስተማር እንዲጠቅም በሚል አጼ ገብረ መስቀልም አብያተ ክርስቲያናትን ያነጻሉ፣ ይሰራሉ። ቅዱስ ያሬድም ይህንን የዜማ ትምህርት ጉባኤ ቤት ዘርግቶ እያስተማረ እንደነበረ እናይበት ነው። መጣው ክፍል ሁለት ነው። የብርሃን ጊዜ አለ የጨለማ ጊዜ አለ። መጽሐፍት እንደሚነግሩ እንደምታውቁት ሰውም የድካም ጊዜ አለው የብርታት ጊዜ አለው። ይሄ ዘመን የቤተ ክርስቲያን የጨለማን ዘመን የሚባልበት ክፍል ሁለቱን የምናየው እንደዚህ ነው። ምንድን ነው የጨለማ ዘመን ያስባለበት የወዲት ጉዲት ወይም እሳቶ የተነሳችበት ዘመን ነው የሚባለው እና የወዲት ጉዲት ለአርባ ዘመን ቤተ ክርስቲያንን ስታቃጥል እነዚህ አሁን እዛ ያየነውን ሐውልታትን ስታፈራረስ ታሪክን ስታወድም የነበረበት ሁኔታ አለ። ያንን የሚያሳይ ነው። ያ የጨለማ ዘመን ይባላል። የወዲት ብዙ ቅርሳ ቅርሶችን ብዙ ካህናትን ገላለች፣ አብያተ ክርስቲያናትን አጥፍታለች። ያንን የሚያሳይ ነው። በዚህ ጊዜ ነዋየ ቅድሳትን አባቶቻችን ይዘው ወደ መሃል ሀገር ሸሽተዋል። ወደ ዝዋይ መጥተዋል። እዚህ ጋ የምናየው መንዝ የሚባል ቦታ ላይ መጥተው ዮዲት የተሸነፈችበት ቦታ ነው። እግዚአብሔር በጊዜ ውስጥ ሁሉ ምክንያት አለው። ያንን የምናይበት ነው። ድል የተደረገችበት ተብሎ የሚታይበት ይሄንን እንደምናይ ደግሞ እንደዚሁ በዛው ዘመን ከዛም አልፎ ደግሞ ታላላቅ ኢትዮጵያውያን የተነሱበትን እናያለን። ንጉሥ ላሊበላን እናገኛለን። ኢትዮጵያዊ ንጉሥ ላሊበላ በአቡነ ገብረ መንፈስ ቅዱስ ዘመን የተነሳ ታላቅ ንጉሥም ካህንም ነው። እንደምታውቁት አስራ አንድ ፍልፍል አብያተ ክርስቲያናትን ከአንድ ድንጋይ የሰራ አባታችን ነው። ያንን ስራ የሚያሳይ ስዕላትን ነው እዚ የምናየው። የንጉስ ላሊበላን መነሳት ነው። ንጉስ ላሊበላ አባታችን አቡነ ገብረ መንፈስ ቅዱስ ከግብፅ በመጡ ጊዜ ከእሳቸው ዘመን ነው ተገናኝተዋል። አዳዲ ማርያም፣ ሌሎችም እዚሁ የአክሱምን የመሰሉ ስራዎች እየተሰሩ እንደሆነ እናያለን። እና ከአባታችን ጋር ያለውን አባታችን ጻድቁ አቡነ ገብረ መንፈስ ቅዱስ አናብርትና አናብስት ይታዘዙላቸው ነበር እንላለን። ዛሬም ድረስ ገዳማቸው አለ። ዝቋላ ብንሄድ፣ ምድረ ከብድ ብንሄድ የእኚህን አባት በረከትና ታሪክ የምናገኝበት ነው። ትውልዱ ከዚህ ብዙ ሊማር ይችላል። ምንበል ሌላኛው ኢትዮጵያዊ ጻድቅ አባታችን አቡነ ተክለ ሃይማኖትን እናገኛለን። አቡነ ተክለ ሃይማኖት ያው ገዳማቸው አለ ደብረ ሊባኖስ የምታውቁት ነው። ወደ ኢትዮጵያ የምትወርዱ እንደዚህ ነው። አባታችን አቡነ ተክለ ሃይማኖት ንጉስ የነበረውን መስፍን የነበረውን የነበረው ሞቶሎሚን አጥምቀው ክርስትና ሲያሰጡ ክርስትናን ሲቀበል ሲያደርጉ የምናይበት ነው። በቀድሞ ዘመን ነገስታት በቤተ መቅደስ ወይም በቤተ ክርስቲያን ንግስና ይቀበሉ ነበረ። ሹመት በቤተ ክርስቲያን ነበረ እና አባታችን አቡነ ተክለ ሃይማኖት ንጉስ አጼ ይኩኖ አምላክን ሲሾሙ የምናይበት ነው። ያንን ስርዓት የምናይበት ማለት ነው። አባ ጊዮርጊስ ዘጋስጫ ይባላሉ። ታላቅ ስራ የሰሩ ዛሬም ሐይቅ እስጢፋኖስ ስንሄድ ገዳማቸውን የምናገኝበት ማለት ነው። አባ ጊዮርጊስ ዘጋስጫ ብዙ መጻሕፍትን የቤተ ክርስቲያን መጻሕፍትን ጽፈዋል። መጽሐፈ ምስጢር፣ መጽሐፈ ሰዓታት፣ ሌሎችም በጣም ብዙ መጻሕፍትን ማግኘት እንችላለን። በዚህ ሂደት ጉባኤ ቤት ዘርግተው ያስተምሩ ነበረ። ያ ስርዓት ያ የተጻፈበት መጽሐፍ ዛሬም እናገኛለን። የቀድሞ አባቶቻችን ጠላቶቻቸውን ዛሬም ቢሆን ማሸነፍ የሚቻለው በእግዚአብሔር ኃይል ነው የሚል እሳቤ ስላላቸው ጠላት ሲነሳባቸው እንዴት አድርገው ያሸንፉ እንደነበረ እንረዳበት ነው። ሌላኛው ስዕላችን ደግሞ አጼ ዳዊትን እናገኛለን። አጼ ዳዊት እንደምታውቁት የክርስቶስ የተሰቀለበት ግማደ መስቀሉን የቀኝ ክፍሉን ወደ ኢትዮጵያ የማምጣት ሀሳብ ነበራቸው። ከኢየሩሳሌም ወደ ኢትዮጵያ ይዘው ለመምጣት አስቦ ነበረ። መንገድ ሳሉ አረፍተ ዘመን ይገታቸዋል። እሳቸው ሲሞቱ ልጃቸው አጼ ዘርዓ ያዕቆብ ይነሳሉ። አጼ ዘርዓ ያዕቆብ መስቀሉን በመስቀለኛ መስቀሌን በመስቀለኛ ቦታ አኑር የሚለውን የእግዚአብሔር የትንቢት ቃል ይዘው ይመጣሉ መስቀሉን ዛሬ ግሸን ላይ የምናገኘው መስቀለኛ በሆነ ቦታ ላይ የተቀመጠው ግማደ መስቀል የቀኝ ክፍሉ የክርስቶስ ኢትዮጵያችን እንዳለ፣ ዛሬም ደግሞ በረከት የሚቀበሉ ታላላቅ እናት አባቶቻችን ሄደው ያንን በረከት እንደሚቀበሉ የምናይበት ነው። ግሸን መጥቶ መስቀሉ ሲቀመጥ ነገስታት ለመስቀሉ ያላቸውን ክብር የምናይበት ነው። ከዛ ጋር እንዳየ ነው። እዚህ ጋር የምናያቸው ደግሞ በተለምዶ ግራኝ አህመድ የሚባለው አህመድ ኢብን አልጋዚ የተባለ ሰው ተነስቶ ለ15 ዓመት ኢትዮጵያችንን አብያተ ክርስቲያናትን ሲያፈርስ እንደነበረ እናያለን። ይሄ ዛሬ ላይ የምናየው ከክርስትና ስርዓት ውጭ የሆነ አሸንክታ ማብዛት፣ ከአንድ ውጭ ሚስት ማግባት፣ ሌሎች ሌሎች ስርዓቶች በዚህ ዘመን እንደመጡ እናያለን። ብዙ አብያተ ክርስቲያናትን አቃጥሏል። ያም ሆኖ ግን አባቶቻችን ነዋዬ ቅድሳትን ከአደጋ እየጠበቁ እዚህ ድረስ አድርሰውልናል። ያንን የምናይበት ነው። ሌላኛው እዚህ ጋር የምናየው ደግሞ ይሄ የጦርና የኃይል የመነሳቱ ነገር ይቀርና ወንጌልን ይዘው ደግሞ ከኢትዮጵያ ውጭ ያሉ ይመጣሉ። በባህር አቋርጠው ወደ ኢትዮጵያ በአጼ ሱስንዮስ ዘመን መጥተዋል። ያኔ ኦርቶዶክስ መንግስት ሃይማኖት የሚባል ሁሉም የሚቀበለው ሃይማኖት የነበረበት ነበር። የኢትዮጵያን እምነት ለመበረዝ የካቶሊክ እምነት ተከታዮች መጽሐፍ ይዘው ኢትዮጵያን በአህመድ ግራኝ አማካኝነት የተነሳውን ጦርነት እናግዝ፣ እንርዳ በሚል መጥተው ወንጌል ይዘው መጥተው ነበረ። አጼ ሱስንዮስን እና እሳቸው ጋር ያሉትን ካቶሊክ እንዲሆኑ የመስበክ ሁኔታ ነበረ። ያንን ቃል ወደ ስምንት ሺህ የሚደርሱ በጣም ብዙ የጦርነት ነገር ተነስቷል። ብዙ ሰዎች ሞተው ነበረ እሳቸውን በመጨረሻ ላይ አንደ በታቸው ይያዛል። ያንን ነው የሚያሳየው። በኋላ ልጃቸው አጼ ፋሲል ይነግሳሉ። ፋሲል ይንገስ ሃይማኖት ይመለስ ይባላል። ኦርቶዶክስ ተዋህዶ በሃይማኖትነት እንድትቀጥል ይደረጋል። ይሄ ሲሆን መምህራን የመጽሐፍ መምህራን ተሰብስበው እየተወያዩ ነው። አልቤርቶ ማንዴዝ የተባለ ሰው ያነሳው ጥያቄ አለ። መጽሐፍ ቅዱስ ይዘው የሚያነሱት እና ኦርቶዶክስ ተዋህዶ ሲባል መጽሐፍ ቅዱስ አይቃልን በስርዓት አባቶቻችን የተማሩት እርስ በርሳቸው እያወያዩ እየተጠየቁ የነበረበት ሁኔታ አለ። ለምሳሌ አንዱ ጠይቆ የነበረው የእግዚአብሔር ፊት ወዴት ነው ይላቸዋል። የእግዚአብሔር ፊት ወዴት ነው ለሚለው ጥያቄ የቀድሞ አባቶቻችን ሻማ ወይም ደግሞ ጧፍ አምጣ ይሉና ጧፍ ያስበራሉ። ከዛ የዚህ የመብራት ፊት ወዴት ነው? የሚለው ጥያቄውን በጠይቃ ይመልሱለታል። መልስ አላገኘም። ስለዚህ እግዚአብሔር ፊቱ በሁሉም ጋር ነው፣ ምሉ በኩል ይሄ ነው የሚል ሌሎችም የመጽሐፍ ቅዱስ ቃላቶችን አንስቶ የጠየቅበት ሁኔታ ነበረ። ለዛ መልስ ተሰጠ፣ እነሱ ይረቱና ከሀገር እንዲወጡ ይደረጋል። ከዛ አጼ ፋሲል ትምህርት ቤቶችን ያስፋፋሉ። የቅዱስ ያሬድን የዜማ ትምህርት ቤት፣ የመጽሐፍት ትምህርት ቤት ያቋቋሙ እንደዚሁ ድጓው፣ ሁሉም ትምህርት ቤቶች ይስፋፋሉ በዚህ አግባብ ይደረግ ነበር የምንልበት ነው። በኋላ ደግሞ የተነሱት የአባታቸውን የአፄ ፋሲልን ማድረግና ሕግ አይተው አጼ ዮሐንስም ተነስተው ነበር። አጼ ዮሐንስ በተነሱ ጊዜ አጼ ዮሐንስ ብዙ ስራ ሰርተዋል። ቤተክርስቲያንን ለማውደም አገርን ለማጥቃት ይመጡ የነበሩ ብዙዎችን ሁለት ጊዜ ተዋግተው አሸንፈዋል። በእግዚአብሔር ኃይል በሶስተኛ እሳቸው ይሸንፋሉ። በኋላ አጼ ቴዎድሮስ ሲመጡ አጼ ፋሲል አድርገውት እንደነበረው የወንጌል ጉባኤ ያደርጉና እነዚህን ካቶሊካውያን ሰብስበው እርስ በርሳቸው እንዲመካከሩ፣ እንዲነጋገሩ ያደርጉ ነበረ እና ነገስታት እንዴት ነበረ ለአባቶቻችን ክብር ይሰጡ የነበረው እና አባቶቻችን እንዴት አድርገው ንጉሱ እንዴት ይቀበሏቸው እንደነበረ የምናይበት ነው። የነገስታቱ ፎቶ የሚ ምኒልክን እዚህ ጋ እናያለን። አጼ ቴዎድሮስን፣ አጼ ዮሐንስን፣ እቴጌ ጣይቱንና እና ንጉስ ኃይለ ሥላሴ እናያለን። ነገስታት ለቤተ ክርስቲያን ለአገር የሰሩትን ስራ የተረዳንበት ያየንበት ክፍል ይሆናል ማለት ነው። ኢትዮጵያችን እነዚህ አባት ከማግኘቷ በፊት ለ1600 ዓመታት ከግብጽ የሚመጡ ጳጳሳት ነበሩ። ለአንድ ሺ ስድስት መቶ አመታት የመጡ የነበሩ ከነዛ ከመጡ ከመቶ አስራ አንድ አባቶች መካከል የአራቱን ነው ያገኘ ነው። የአራቱ ጳጳሳት ለኢትዮጵያን በአባትነት እንዲባርኩ ከተመደቡት ውስጥ እናገኛለን። እነዚህ አባቶች ናቸው። በመጨረሻው ዘመን እኚህ አቡነ ቄርሎስ የሚባሉት የመጨረሻው አባት ናቸው። ቅድስና ሰጥታቸዋለች የግብጽ ቤተክርስቲያንም። ለቤተክርስቲያን ትልቅ ስራ ይሰሩ እኛም የራሳችን ፓትሪያርክ እንዲኖረን ያደረጉ እዚህ ደግሞ የምናገኛቸው አረፍተ ዘመን የገታቸው ኢትዮጵያውያን አባቶቻችን ነው። ታላላቅ ለሀገር ይጠቅሙ የነበሩ የጠቀሙ አባቶቻችንን ለቤተክርስቲያንም ታላላቅ ስራ የሰሩ አባቶቻችን እናገኛለን። በተለይ አራቱ በቀድሞ ዘመን ጣሊያን ኢትዮጵያን በወረረ ጊዜ የተነሱ የነበሩ ብፁዕ አቡነ ጴጥሮስ፣ ብፁዕ አቡነ ሚካኤል፣ ብፁዕ አቡነ ይስሐቅና ብፁዕ አቡነ አብርሃምን እናገኛለን። እነዚህ አባቶች ለመጀመሪያ ጊዜ ኢትዮጵያችን አባት ያስፈልገታል በተባለ ጊዜ የተሾሙ አባቶች ናቸው። ለዛም ነው አሁን በአገር ደረጃ ሌሎች በሁለተኝነት የተሾሙ አሉ። እነዚህ ግን አራቱ የመጀመሪያዎቹ ተሿሚዎች ናቸው። እንደምታውቁት ብፁዕ አቡነ ጴጥሮስ ጣሊያን ኢትዮጵያን ለመውረር በመጣ ጊዜ አቡነ ጴጥሮስ ሐውልትም አላቸው ቤተክርስቲያናችንም በቅድስና መድባቸዋለች። እና አቡነ ሚካኤል ራሳቸውን መስዋዕት ያደረጉ ናቸው። ጠላት በመጣ ጊዜ በጣም ታላላቅ ስራ ይሰሯሉ። እና አቡነ ዮሐንስ፣ አቡነ ፊልጶስ በኢየሩሳሌም በመቀሌ አዳሪ ትምህርት ቤቶችን እያሰፉ ለአገርም የሚጠቅም ትውልድ የወጣበት ሁኔታ እንዳለ እምናይበት ነው። የመጀመሪያ የኢትዮጵያ ፓትርያርክ ብፁዕ ቅዱስ አቡነ ባስሊዮስ ናቸው። ብፁዕ ቅዱስ አቡነ ባስሊዮስ ግብጽ ሄደው ነው የተሾሙት። ክቡራን ተመልካቾቻችን በመንበረ ፓትርያርክ ጠቅላይ ቤተ ክህነት ግቢ ውስጥ የሚገኘው ይህ ቤተ መዘክር የያዛቸው ሀብታትና ታሪኮች እነዚህ ብቻ አይደሉም። ሳምንት ቀጣዩን ጉብኝታችንን እንቀጥላለን። ቸር ያገናኘን